ምክንያቱም ብዙ ሰዎች መጥተዋል። በእኛ ህይወት ውስጥ እነዛ ሰዎች ይፍን አስፈላጊ እንዳልሆኑ እየተናገሩ ለሩታ ህይወት ያልተመለስ፣ ለሶል ህይወት አትመለስ። ስለዚህ ከሶል ህይወት ጋር ለአብርሃምና ለሩታ ህይወት ያልተመለስ ለሰውል ህይወት አትመለስም። ስለዚህ ከህይወቷ ውልቅ ብለህ ውጣ። ኧረ በቡታጀራ ራሱ አቤላ አውጡልን፣ እውነት ነው ምላችሁ። እንኳን ለሩታና ለአብርሃም ለሰውል ይቅርና ለቡታጀራ ህዝብ ራሱ ማለት ነው አይራራም፣ ይጨርሰናል። ስለዚህ አቤላ ውልቅ ብለህ ውጣ፣ እውነት ውጣ ማለት ነው። ሩታ ምናለች መሰላቸው? ከዚህ በፊት ራሱ በእኛ ህይወት ላይ መግባት የሌለባቸው ሰዎች ሲገቡ ኖ እያልኩኝ እየገቡ ነበረ። አብርሃም እየተቀበለ ነበረ፣ ዕድል ብሎ እየተቀበለ ነበረ አለች ማለት ነው። ዕድል ብሎ እየተቀበለ ነበረ እኮ ቢያባረራቸውም ትላንትና እራሱ እኮ ዞር በሉልኝ፣ በቃ ውጡልኝ፣ የምትደርሱ በድራሱ ብሎ ቢያባረራቸው፣ ጋይስ አሁን አብርሃም ከልቦ የእውነት ቢሆን ማለት ነው ከሆዱ ቢሆን ማለት ነው ሚስቶ የሚፈልጋት ለሩታን የሚፈልጋት ቢሆን እንደዛ ያደርግ ነበረ ትናንትና። እሺ እሺ ሲል ነበረ። ስለዚህ ከህይወቴ ውልቅ ብላችሁ ውጡ፣ ማናችሁ ማየት አልፈልግም አትልም ነበር? አሁን ዛሬ ተዛዝላችሁ ነው፣ እውነት ተዛዝላችሁ ነው። እኔን አያደርገኝ። አሰላሙ አሌይኩም ወረህመቱላህ በረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊን ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻው ከታተሉኝ እና ሩታዬ እንግዲህ ከዚህ በፊት በህይወታችን ላይ መግባት የሌለባቸው ሰዎች ሲገቡ እውነት ለመናገር ብዙ ጊዜ እየለፋች ነበረ ኮቼ ልጅ ማለት ነው፣ በድራማ መልኩ እንኳን ቢሆን ማለት ነው። ብዙ ለፍታለች። እኔ ነቃባት ነበረ ውድ ቤተሰቦች ብታምኖም ባታምኖም እና ማንም ሰው በትዳሩ ላይ ማንም ሰው እንዲገባበት አይፈልግም። ትፈልጋላችሁ እናንተ? አትፈልጉም። ምክንያቱም ዛሬ ትዳርሽ ነው። ዛሬ አሁን ፍቅር በፍቅር ሆናችኋል፣ ከሰዓት ሴጣንና ምንድን ነው ሴጣንና እልቢስ ነው የምትሆኑት፣ ምክንያቱም ሰው ሲገባባችሁ ማለት ነው። ስለዚህ ሩታ ብዙ እየለፋች ነበረ። በድራማ መልክ ራሱ ቢሆን በኛ ህይወት ላይ ማንም እንዲገባ አልፈልግም፣ ማንንም አታስገባ ስትለው ነበረ ከዚህ በፊት ራሱ። ይሄ ደግሞ እኔን ራሱ አልፈልገውም በትዳሬ መሀል ማንም እንዲገባ ስለዚህ

ጨቅ ጠቅላላ ዩቱበሮች የተባለ አስመሳይ ናቸው። ስለዚህ አንቺ ብቻ ነሽ አስመሳይ ያልሆንሽው አንቺ ብቻ ነሽ ባለጌ ያልሆንሽው። እውነቴ ነው የምልሽ ባለጌና ስግጥ ያላልሽው አንቺ ብቻ ነሽ። ስለዚህ አሁንም እዚያው ስብስብ ብለሽ ቁጭ በይ፣ በቃ ስብስብ ብለሽ ማለት ነው። እነዚህ እንደሆነ የለም አንዴ ረክሰዋል። አብርሃምም እኮ እችኝቱ ሴትዮ ማለት ነው አሁን ይፈልጋታል ሳይሆን፣ ድራማ ላይ ነው እየተጫወተባት ያለው። ስራ አባት ብዬ ነበረ ግን አሁን እኔ ያስጠላችኝ በቃ። ምክንያቱም ምላለች ማርያምን ያፍቅር ያለው ብላ ማለት አሉ። ሰሞኑን ደግሞ ፍቅሯን ገልጻለት አለች እኮ ጉድሽ አልሰማሽም ወይ? አልተባልኩኝም። እኔ አልከታተልም። ኔትወርክ መች ይሰራና፣ ኢትዮጵያ ማለት ወደ ገጠር አይሰራም። እናቴ ጋ ማለት ነው፣ ውድ ቤተሰቦች፣ ትንሽ ከቦታ ጀራ ወጣ ስለሚል እዛ ነኝ። ቤቴን ጥቅልል ብጌ አልገባውም እስካሁን ድረስ እና አርፌ አልተቀመጥኩም። አንድ ቦታ አንዴ አንድ ቦታ ስለምትሄዱ እና እንደዛ ብለዋል። ተባልኩኝ ልጅ የለኝም ብሎ ማርያምን ብለዋል። ያችኝቱ የዛችኝቱ እኮ ነው ልጅዋ ራሱ ልጅዋ ራሱ እኮ ክድያለች እኮ እሷ። የማ ልጅ ነው የአብርሃም ልጅ ነው ተብሎ እስኪመጣ ድረስ ዝም ብላ ቁጭ አላለች። እንዲያላየችም የጅ መሀ የሜዳ አህያ። እንደው አንቺ ድፍት ያደርግሽ ያባት አምላክ። የምሬ ነው ምልሽ። እንደው እውነት የእኛ እርግማን የሆነ ቀን የሆነ ህመም ሆኖብሽ ይመጣል ማለት ነው። ምክንያቱም ሁሉም ሰው ተጣልቶብሻል፣ ስራሽን ሁሉም ሰው ተጸይፎሻል። አንቺ ፈጣሪ ሽናፈሪም እንዴ? ፈጣሪ ሽናፈሪ? እውነቴ ነው ምልሽ። እኔ ከባለ ትዳር ወንድ ጋር መስራቷ ሳይሆን ሃይማኖቷ የማይፈቅድላትን ነገር ስታ አደርግ ፈጣሪዋን አድፈራም አትፈራም። እንዲ አንዲት ሴት ሰው እኮ ቢያዝ ለፈጣሪው ቅንጣት አክል ቦታ ይኖረዋል። እቺ ግን ለፈጣሪዋ ምንም ለምንም ለምንም ለቤተሰብ እንኳን ተውት በቃ ቤተሰብ ቤተሰብ ረክሶባታል። ቤተሰብ ደግሞ ፈቶ ለቋታል ወንበዴ። ስለዚህ ለፈጣሪው ራሱ ሰው፣ የሰው ልጅ ለፈጣሪው ቅንጣት አክል ቦታ አይኖረውም እንዴ! በየትኛው ሰዓት ነው ፈጣሪዎችሁ የምታመልኩት? እንደው ይድፋችሁ ያለበት ያምላክ ማለት ነው ምላችሁ። በየትኛው ሰዓት ነው ፈጣሪያችሁ የምታመልኩት ማለት ነው? በየትኛው ሰዓት ነው ፈጣሪ ብላችሁ ፈጣሪያችሁ የምጠሩት? እንደው ባፋችሁ እንኳን ማለት ነው እንዴ! ነችና አንቺ ስለትሆን እንችላለን። እኔ እና እናንተ አንድ አይደለንም። እንዴ ነችና እውነት እኔ እንደዚህ አይነት ከሃዲ ሆኝ አኖርም። እንዴ ነችና ምንድን ይህን መርከስ መረካከስ አትረካከሱብን። ቆፍጠን ብላችሁ ኑሩ። ልጅቷም ተዳርዋ ትምራ ከባሏ ጋር ማለት ነው። ተፋቷት ውጡ ከህይወቷ በከውጡ እውነት አሁን ወጥታችሁ አላት ትመለሷላችሁ ብዬ አላስበው። አሁን ያቺ ወንበዴ ለስድስት ያዟት፣ አርፋችሁ ቁጭ በሉ። ሩታም አርፋ ትቀመጥ ልጇ ታሳድጋለች። እኔ ሩታም ያነሳት ትጣ እውነት ሩታም ያነሳት ትጣ። እናንተ እንደዛ ካደረጋችሁ እንዲ አብርሃም እንዲ አብርሃም ሄድሜላ ነች የሜዳ ህያ። የምን ሄድሜላ ነው የሜዳ ህያ አግባት እውነት አግባት። ዛሬ ማለት ነው ውድ ቤተሰቦቼ፣ የሆነ ነገር አድርገው ተዛዝለው ካልመጡ ቱ ምን አለች በሉኝ። ወይ ተዛዝለው ፎቶ ይለቃሉ፣ ወይ ተዛዝለው ቪዲዮ ይሰራሉ፣ ወይም ደግሞ በቃ እያስታመመችው፣ እያጎረሰችው፣ እያበላችው፣ እያጠጣችው እሱም እንትን እያለ ልስልስ እያለ ምናምን ይሰራሉ። ቪዲዮ ማለት ይሄ ነው። እኔ የሚያነድደኝ ነገር ቢኖር በአብርሃም ይሄ ነው። አብርሃም ጎበዝ ነው፣ ጥሩ ልጅ ነው። ለሰው ያዝናል፣ ሰውን ያሰራል፣ ሰውን ይረዳል። አውቃለሁ እና ምንድን ነው ችግሩ? ሴቶቹ ሲመጡ እልል ብሎ ይቀበላቸዋል። ለምን እንዴ ለምን ይቀበላቸዋል? እሱ ነው የሚያናደደኝ ማለት ነው። አሁን ደግሞ ዛሬ ከዚች ኢትዮያ ነው ቪዲዮ ይሰራል፣ ከዛች ከሩታ ጋር ሄዶ ደግሞ ሌላ ቪዲዮ ይሰራል። ለምን ምን አመጣብን እኛ? ጥርግርግ አድርጎ ያውጣትና ከህይወቶች ቺቺ ሜዳ አህያ ከዛ በኋላ ከቢስዱ ጋር ይምራ። ይሄ ነው የምንፈልገው ማለት ነው። እኔ የሚያቃጥለኝ ይሄ ነገሩ ነው እንጂ ሌላ ምንም የለም ማለት ነው። ለማንኛውም እቺ ይሄ ዘነዘና እግር ማለት ነው። ዘነዘና እግርም አይደለም። አንተ ቀጫጫ የሆንክ ማማሰያ ኮቴ ማለት ነው። ማማሰያ እግር። አቤል፣ አንተ ለሩታ ለአብርሃም ህይወት ያራራ በመቀጠል ደግሞ በሩታ እጅ በልተ ጎርሰ ጠጥታ ማለት ሲሆን ለድራማ እንኳን ቢሆን አላሽቃብጥም። ምን አመጣብኝ ይህን ለገንዘብ ብዬ ሰውን አልሸጥም። እውነቴ ነው የምልህ አንተ እንኳን ለድራማ ቢሆን እራሱ እኔ አልፈልግም እንደዚህ አይነት ነገር ብሎ ይወጣል ወይም ደግሞ ከህይወታቸው ውጪ ይላል እንጂ እንድትቀባል ያህል ነው የምፈልገው። ብዙ ጊዜ ተገፍተሃል፣ ብዙ ጊዜ እንደዚህ ብለሃል ሲል ነበረ እኮ እኔ እኮ ብዙ ጊዜ እየተገፋ ስለነበረ ነው። እሷ እራሱ ማዳምናለች እንደ ማንኛውም ሰው። እኔ በሁሉ ነገር ከጎንህ ነኝ እንደ ማንኛውም ሰው እንደምት ትገፋ እንደሚገፋ፣ እንደሚሰድበህ አይደለሁም። አላላቸውም። ይች የሆነች ፈርቤ ንቺማ እን እውነት ለመናገር እንዳቃጠልሽ የሚያቃጠል በሽታ ይስጥሽ። አሚን በይ፣ እውነት አሚን በይ አንቺ። ፈጣሪሽም የለም ክደሻል፣ ግን አሚን በይ ይደርስሽ ይሆናል። አይታወቅም ማለት ነው። እንደሚሰድብ እንደሚገፋ እንደ ሌላኛው ሰው አይደለሁም እንግዲህ። ሚስቱ ነው የምትነቃው፣ የልጁን እናት ነው የምትነቃው። በምን ሞራ ነው? ዋቋ ቆዩ እናንተ ስታስቡት። ሩታ ነው የመንጋድ ሞራን አላት። አሁን ቺ የሩታን ስም በመጥፎም ይሁን በጥሩም የማንሳት ሞራ ነው አለሽ እንዴ? አንቺ ቅሌታን ወራዳ እንደው በሰው ባላይ ተንጠልጥለሽ በዛ ላይ ደግሞ ማንም እንደሚገፋ ማንም እንደሚሰድብህ አይደለሁም። እኔ ከጎን ነኝ በሁሉንም ነገር ያንተ ደስታ ነው የምፈልገው። ደስታ ጨጪ፣ እውነት ደስታ ያሳጣሽ አንቺ ማለት ነው። ቤትሽ ሀዘን ይግባ። የምሬ ነው የምልሽ፣ በምክንያቱ በምታደርገው ስራ ነው የምልሽ። እና አይመለከታኝም እና እንትን ሀዘን ይስጠሽ። እኔ ከማለች በኋላ ነው ያስጠላችኝ። ውድ ቤተሰቦች ምክንያቱ መጀመሪያ ድራማ ነው ገለመኔ እያለ ለነገሩ ሃይማኖት አልባ አደላቸው እናንተ ልክስክስ ሁላ ማለት ነው። እውነቴ ነው የምላችሁ፣ የምርሽ ነው የሜዳ አህያ አላት መሪያምን፣ የምር ነው ጌታን አስደስታለሁ። እንደው ድፍት ያደርገሽ በደም ነግዱ ዘማንኛውም። እንግዲህ ያው ትናንትና አስገድዳ ሊደፍረው ነበረው፣ ቤተሰብ እውነቴ ነው የምላችሁ እሱ ማለት ነው። ባገኘችው አጋጣሚ ባልዋ ስለፈታት ልጅ አላት፣ ዝም ብሎ ነው የወለደችው። አሁን አላደለ፣ ጓደኛ ፍቅረኛ ብለው የሚይዙ ሰዎች እኮ አሉ፣ ከዛ በኋላ አርግዘው የሚወልዱ አሉ ማለት ነው እና እንደዚህ አይነት ነገር ካጋጠማቸው ደግሞ ህይወታቸው አይሰምርም፣ ይፋታሉ። ምን ይላሉ ታዲያ ቤተሰብ ያልመረቀው ቤተሰብ ያልዳራት ይሄ ሜዳ በሜዳ የተደረገ ነገር ይሰምራል አይሰምርም። እና አሁን ተፋታለች። ስለዚያ አሁን ተፋታ ለም ልጅ አላት። ልጅ ካላችሁ ደግሞ ወደኛ፣ እኔ ወደ ሌላ አላውቅም፣ ወደኛ አካባቢ ብዙም አይደለም። ልጅ ካላችሁ አግብታችሁ ከፈታችሁ ወይ ሁለት ቤት ወይም ደግሞ አግብቶ የፈታ የራሱ ሶስት አራት ልጅ ያለው ባል ነው የምታገቡት ማለት ነው ስተፍሩላ እና እንደዚ ነው የሚያገቡት። ያያ ነገር ስላለ ማለት ነው። አብርሃምን እንደምንም ብላ ታጠምደዋለች፣ ታያላችሁ። ምናለች ድራማ የተባለው የተጀመረው የእውነት ታረገዋለች። ምክንያቱም እንደነገርኳቸው ሰታ ገባ ነበር። ይሄ ነገር የተፈጠረው ዝም ብሎ በልክስክስነት እንጂ ልክስክስ ድሮም ጀምራ ልክስክስነት። ስለዚህ መጨረሻውም ደግሞ ይሄ ነው ማለት ነው። ለማንኛውም ወይዘሪት ሜዳ አህያ ቀስ ብለሽ ረጋ ብለሽ ሰከን ብለሽ ባል ጠብቅ፣ ይመጣልሻል። ያንቺ ያለው አይቀርም፣ አይሻግትም። ስለዚህ ትበይዋለሽ የሆነ ጊዜ መምጣቱ አይቀርም እንዴ ስንኩ እንትን ምንድነው? ቆማጣ ሆን ምንም ሆን ምንም፣ ይመጣልሻል። መምጣት አይቀርም፣ ታገቢዋለሽ። አለቃ ሌላ ነገር የለውም። አትልከሽ ገሺ እና ውድ ቤተሰቦቼ፣ ያው እያጠመደችው ነው፣ አብርሃምን ማለት ነው። ግን ሩታ ራሱ እንዴት እንደምትፈቅድ አላውቅም። ደግሞ እኮ ሆስፒታል ገብተው የተኙበት ፈጣሪ ወደ ቤስሎስተኝ ምን አለም እናንተ፣ የትኛው ሆስፒታል ገብታችሁ ነው? እንደ ወታደር ሆስፒታል እናቀዋለን። አለም ሆስፒታል ትልቁ ነው። እሱ ደግሞ እንደዚህ አይነት ነገር አያስገቡም። የት ገብታችሁ ነው? ወይ ይሄ ጤና ኬላ የሚባለው ወደዛ ሄዳችሁ ነው? ወደዛ ከሄዱ መግባት ይችላሉ። ምክንያቱም አያቁም ወደዚያ ራቅ ብለው እንደታመመ ሰው ሄደ። እንደውም መርፌው ተደቅኖ በይሁን አብርሃም ፈጣሪዎች ግስት ውስጥኝ እንደው የእናንተ ውሸትና ማስመሰል ማለቂያ የሌለውም እውነት ማለቂያ የሌለውም። እንደው ሩታ አታስመስይ እውነት ውጪ፣ ከነሱ ህይወት ውጪ ማለቴ ከነሱ ከሚሰሩት ድርጊት ውጪ ራቂ። ይበቃሻል። ልጅሽን አሳድጊ። ልጃቸው ራሱ ውሸት ነው የሚለምደው። ስለዚህ ዝም ባያቸው ሲጨማለቁ መኖር ከፈለጉ መጭ ባለ